ሰላም ጠና ስጥልን እንደምንውላችኋል። ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 12 ቀን 2017 ዓ.ም የሀገር ውስጥ እና የባህር ማዶ ዜናዎች አሁን ይደመጣሉ። ከዜናዎቻችን ጋር አብራችሁ ተሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የሬደርት ሰራተኛ ጨምሮ ስምንት የትግራይ ተወላጆች አስራ ሁለት የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል በማለት ለጀርመን አቃቤ ሕግ አቤቱታ አቅርበዋል። የወንጀሎቹ ሰለባና ወንጀሎቹም ሲፈጸሙ እማኝ የነበሩት አቤቶታ አቅራቢዎቹ የጀርመን ፌዴራል አቃቢ ህግ በወንጀሎቹ ላይ የምርመራ መዝገብ እንዲከፍትና በአገሪቱ ፍርድ ቤት ክስ እንዲመሰርት ጠይቀዋል። ግለሰቦቹ አቤቶታውን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎች ድርጅቶችና የህግ ባለሙያዎች ድጋፍ ነው። የጀርመን አቃቢ ህግ በውጭ አገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን እንዳለው

በምስራቃዊ ሱዳን በኡምራኩባ አካባቢም አካባቢ የኢትዮጵያውያን ስደተኞች መጠለያ ትናንት ከቀትር በኋላ የእሳት ቃጠሎ ተነስቶ እንደነበር የትግራይ ቴሌቪዥን ዘግቧል። በቃጠሎ አንድ የስድስት ዓመት ህፃን ህይወቱም ሲያልፍ ሌላ የሁለት ዓመት ህፃን የመቁሰር አደጋ እንደደረሰበትና ከመጠለያው ውጪ ለሕክምናው እንደተወሰደ ዘገባው ጠቅሷል። በቃጠሎ በርካታ ቤቶችና ሌሎች ንብረቶች ወድሟልም ተብሏል። ኡም ራኩባ መጠለያም በሰሜኑ ጦርነት ወቅት ወደ የተሰደዱት በሺዎች የሚቆጠሩ የትግራይ ተወላጆች ተጠልለው የሚገኙበት ቦታም ነው። የተባበሩት መንግስታት ድርጅት ስደተኞች ኮሚሽነር ይህ ዘገባ እስከተጠናቀረበት ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። ፖሊስ ቲክቶከሮቹን በቁጥጥር ስር ስለዋሉበት ጉዳይ ተጨማሪ መረጃ ይፋ አደረገም። ሸጋው ጫን ያለው መሐመድ ሐምዛ ያሲን አቤኔዘር ተስፋ የበየነና ና ጌትነት ደምለው ዳምጤ የተባሉ ግለሰቦች በቂርቆስ ክፍለ ከተማ ወረዳ አስር ልዩ ቦታው ደብሮወቅ ህንፃ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣን የቀድሞ የደንብ ልብስ በሚመስል በማሰፋትም በጎዳና ንግድ ላይ የሚተዳደሩትን ግለሰቦች ንብረት በመበተንና በመደብደብ የቢሮውን ገጽታ በሚያንቋሽ መልኩም የሐሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸው ተከትሎ በቀረበባቸው አቤቶታ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አሳውቋል። ግለሰቦቹ በተቋሙና በሰራተኞች ላይ እንደዚሁም በህዝቡ ዘንድ አሉታዊ ስሜት እንዲፈጠር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸው ፖሊስ አሳውቋል። ይህን ድርጊት የፈጸሙ ግለሰቦች በህግ የሚያስጠይቅ በመሆኑ በቁጥጥር ከታሰር መዋላቸውንም ፖሊስ ጨምሮ ገልጿል። በጋምቤላ ክልል ወርቅ አውጪ ድርጅቶች ነዳጅ እጥረት እንዲፈጠር ምክንያት ሆኖ አልተባለም። በክልሉ ያለው የነዳጅ ግብይት ህግና ስርዓት ተከትሎ እየተከነወነ እንዳልሆነም ተነግሯል። በዚህም በክልሉ ሰው ሰራሽ የነዳጅ እጥረት በመከሰቱ በማህበረሰቡ እንቅስቃሴ ላይ እክል መፈጠሩን ከክልል ንግድ ቢሮ ተሰምቷል የጋምቤላ ክልል ንግድ ቢሮ ኃላፊ ወይዘሮ ናይሞች ጊል በክልሉ ያሉ የነዳጅ ማደያዎችም ከተለያዩ የወርቅ አውጭ ድርጅቶች ጋር እየፈጸሙት ያለው ህገወጥ ግብይት ዋነኛ ችግር ሆኗልን ብለዋል ማደያዎች ያመጡትን ናፍጣና ቤንዚል ከታሪፍ በላይ ከመሸጣቸው በተጨማሪ ነዳጅ በድብቅ በጥቁር ገበያው እየወጣ መሆኑንም ገልጸዋል የኢትዮጵያ ድምፅን እያደምጣችሁ ትገኛላችሁ። የሀገር ቤት ዜናዎቻችን አሁንም ወደ እናንተ ይደርሳሉ። የምግብ ዘይትና የስንዴ ዱቄት በንጥረ ነገር አበልጽጎ ማምረት አስገዳጅ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አሳወቀ። በባለስልጣኑ የቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋ እርቃታ እንዳሳወቁት ከሆነ የምግብ ዘይትና የስንዴ ዱቄት የሚያመርቱ ተቋማት በንጥረ ነገር እያበለጸጉ ማዘጋጀት እንዳለባቸው ከሁለት ዓመት በፊት መግባባት ላይ ተደርሶ ነበረም ብለዋል። አምራቾች የተሰጣቸው ሁለት ዓመት የዝግጅትና የትግበራ ጊዜ አሁን ተጠናቆም አስገዳጅ መሆኑ ጀምሯልም ብለዋል። አምራቾች አስገዳጅነቱን ተቀብለው በንጥረ ነገር እያበለጸጉም በማሸግ ማምረት የጀመሩ መኖራቸውን ጠቅሰው፣ የአቅም ውስንነት ያላቸው ተቋማት ደግሞ ተግባራዊ ማድረግ ከጀመሩ ድርጅቶች ጋር በማስተሳሰር ወደ ተግባር እንዲገቡ እያደረገ መሆኑም አክለው ተናግረዋል። እንደ ምክትል ስራ አስኪያጁ ገለጻ መስፈርቱ በውስጡ በርካታ አስገዳጅ ጉዳዮች ያካትትም ነው ብለዋል። ብሔራዊ የበለጸገ ምግብ ምልክት ያለው ሆኖ እንዲቀርብም ግዳጅ ተጥሏል ሲሉም አሳውቀዋል። ኤፍን ከባዕድ ነገር ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩት 84 ግለሰቦች በቁጥጥር ስር ውለዋል። በሐዋሳ ከተማ ጤፍን ከባድ ነገር ጋር አቀላቅለው እንጀራ ጋግረው ለገበያ የሚያቀርቡ 84 ግለሰቦች በቁጥጥር ስር መዋላቸውን የከተማው ፖሊስ መምሪያ አሳውቋል። የመምሪያው ኃላፊ ኮማንደር መልካሙ አየለ በዋናነትም በታቦር፣ በቱላ፣ በዳቶ ክፍለ ከተሞች ከዚህ ጋር በተያያዘም በሰላሳ ቤቶች በተደረገ ፍተሻ ለጋገራ የተዘጋጀ ሊጥና ዱቄት ከተለያዩ ባዕድ ቁሶች ጋር መያዙን ገልጿል። ግለሰቦቹ ፍቃድ ሳይሰጣቸው በማህበር ራሳቸውን አደራጅተው ወደ ስራ እንደገቡ ቡና ጤፍን ከባድ ነገር ጋር በመቀላቀል በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተናግረዋል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ጥበቃና ቁጥጥር ባለስልጣን ዋና ዳይሬክተር ብሪሶ ቡላሾ ከተያዙት ግብዓቶች ውስጥም ለምርመራ ከተላኩ ሰባት ናሙናዎቹም አምስቱም በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች እንደተገኘባቸው ተረጋግጧል ሲሉም አሳውቀዋል። አድማጮቻችን ከኢትዮጵያ ድምፅ የመጋቢት 12 ቀን 2017 ዜናዎቻችን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎች እንውሰዳችሁ። ነውጠኛው አልሸባብ በሶማሊያዋ ሄርሽቤሌ ፌዴራል ግዛት በአገሪቱ ጦር ሰራዊት ላይ በበርካታ አቅጣጫዎች መጠነ ሰፊና የተቀናጀ ማጥቃት መክፈቱን የአገሪቱ የዜና ምንጮች ዘግበዋል። የሄርሽቤሌ ግዛት ዋና ከተማ የሆነችው ሆጃር በተለያዩ አቅጣጫዎች በቡድኑ ተዋጊዎች እንደተከበበችም የዜና ምንጮች በመዘገብ ላይ ናቸው። አልሸባብ በግዛቲቷ መጠነ ሰፊ ጥቃት መክፈቱን ተከትሎም ፕሬዚዳንት ሐሰን ሙሐመድ ሰሞኑን በግዛቲቱ ተገኝተው የሰራዊታቸውን ሞራል ለማነቃቃት ሙከራ በማድረግ ላይ እንደነበሩም አይዘነጋም። ምንም እንኳን ፕሬዚዳንቱ ከጥቃቱ በሄዳኑ ቢሆንም የእርሳቸው ጠባቂዎችን ከፍተኛ ጉዳት እንደደረሰባቸው ከሀገሪቱ የወጡ መረጃዎች ይጠቁማሉ። የሱዳን ጦር በካርቱም የፕሬዝዳንቱ መቀመጫ እንደገና መያዙ ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ድራሽ ኃይል ታጣቂዎች በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ድራሽ ኃይሉ ከሁለት ዓመታት በፊት የሱዳንን ጦር በማስለቀቅ የፕሬዝዳንቱ መቀመጫ በእጁ አስገብቶ መቆየቱም ተዘግቧል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩ በኋላ ፎቶዎችን በመነሳት በማኅበራዊ ድረገጾች ላይ እያጋሩም ይገኛሉ። ስለ ሁኔታው ግን ከሱዳን ጦር ባለስልጣናት መሆን ከፈጥኖ ደራሽ ኃይሎች ኃላፊዎች ጋራም እስካሁን የተባለ ነገር የለም ተብሏል። በባለቤትነቱ የተባበሩት አረብ ኤምሬትስ መንግስት የሆነው አላይን አማርኛ የበይነ መረብ የዜና ማሰራጫ ስራ ሊያቆም መሆኑን ዋዜማ ሰምቷል። የዜና ማሰራጫው በአማርኛ ቋንቋ ዜናዎችና ዘገባዎች የሚያዘጋጁ የኢትዮጵያ ዘጋቢዎች የቅጥር ውል ማቋረጡን ዋዜማ ከምንጮቿ ተረታለችም ተብሏል። ዘጋቢዎቹ ስራቸውን እየሰሩ ባሉበት ወቅት ምንም አይነት ቅድመ ማስጠንቀቂያ ሳይደርሳቸው በድንገት የስራ ውሏቸው መቋረጡን የሚያመላክት መልእክት በኢሜይል እንደደረሳቸው ዋዜማ ጽፏል። ተቋሙ የሰራተኞቹ ያቋረጠው የአማርኛ ዜና አገልግሎት አቁሞ የኢትዮጵያ ቢሮን ዘግቶ ለመውጣት በማሰቡ መሆኑን ተነግሯል። ከአምስት ዓመት በፊት በኢትዮጵያ ዜና አገልግሎት የጀመረው ኦንላይን አማርኛ ከትናንት በስቲያ ጀምሮ ዜናዎች አላሰራጭም። የዜና ድረገጹም በዋናነት ትኩረቱን በመካከለኛው ምስራቅ ላይ አድርጎ የሀገር ውስጥና ዓለም አቀፍ ዜናዎችን በአማርኛ ቋንቋ ለኢትዮጵያውያን አንባቢዎች ሲያቀርብም ነበረ። የቆየም አድማጮቻችን ከኢትዮጵያ ድምፅ ለመጋቢት 12 ቀን 2017 ዓ ምት ያዘጋጅናቸው የሀገር ውስጥና የባህር ማዶ ዜናዎቻችን ነኝን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።